የሚያርግህ ለምን አትናገርም? ቤት ሶጣ ማለት ነው። ቤት ላይ ቢያንስ አንድ አመት ከምናምን ይሆነዋል። ህፃን ልጅ ነው። ሀይሚን ያስደነገጠባት ያስደነገጣት ነገር ና የሀይሚ ምን ያህል አሳቢነት የታየበት ቪዲዮ ማለት ነው። ሰላም ሰላም፣ ውድ የማርታ ኢትዮ ተከታታዮች እንዴት ናችሁ? ልኝ ደህና ናችሁ ልኝ? ወይ እኔ አለሁላችሁ እግዚአብሔር ይመስገን። በያላችሁበት ሰላማችሁ ምዝ ትርፍ ይበልላችሁ። በዓለም ዳርቻ ያላችሁ እንዲሁም ለሙስሊም እምነት ተከታዮች እንኳን ለኢድ አል ፈጥር በዓል በሰላም አደረሳችሁላለሁ። ጾማችሁ አላ የሚቀበላችሁ ይሆንላችሁ። ዛሬ ባህላችሁ ነው ማለት ነው። እና ያው እኔ ትናንት ሰሞኑን አልተመቸኝም በጣም ቢዚ ይሆኛለሁ ና በተቻለኛ ቀም ቶሎ ቶሎ ቪዲዮ እየለቀኩ አይደለም ግን፣ ዛሬ ነው ያየሁት ብሩኬ ከሌላ ሰው ልጅ እንዳለው አድርጎ ያው ኦልሬዲ ፕራንክ ነው። ፕራንክም ሆኖ በጣም ትልቅ የሚያስተምር ቪዲዮ ነው የተሰራው ማለት ነው። እና በመጀመሪያ ነገሮችን አስተካክላችሁ ችግራችሁ ፈታችሁ በጣም በእንደዚህ ሁኔታ ስለመጣችሁልን በጣም ደስ ብሎናል። ያው ሀይሚሻዬ ብሩኬ ያስተላለፍልሽን መልእክት ሰምተሻል ብዬ አስባለሁ። ለምንድን ነው በቃ እንቻቻል፣ በቃ ሁለታችንም እኩላን እናገር ምናምን ብሏል ማለት ነው። ብሩኬ ሲቀጥል ብሩክ በጣም ሀግት ሲያደርግ የነበረው ልጅ እንዳለው የእውነት ልጅ እንዳለው ነበር ሲያደርግ የነበረው። ፕራንክም ቢሆን በጣም በቃ ትክክለኛ ልጅ እንዳለው የእውነት ነው። እኔ ራሱ እስከ መጨረሻውን ያየሁትና ልጅ እንዳለው የተናገረበት ነው። እና አነጋገሩ በቃ የፊቱ ያለበት ድንጋጤ ምናምን የእውነት ልጅ እንዳለው እንዳለውንም ያስመስለው ማለት ነው እና ግን እሱ ሆኑ ሳለ እሱ አሁን በጣም ከፕራንኩ ይልቅ በጣም ያሳሰቡ የሀይሚ ምላሽ ምን ይሆናል፣ ትሰርበኛለች ወይስ ጥላይን ትሄዳለች ወይ ታስቀይመኛለች የሚለውን ነገር ነበር። ነገር ግን ሀይሚ እንደዛ አላደረገችም። ለምን በጣም ደስ በሚል ሁኔታ ነው። በእርግጥ ያናድዳል፣ ሁላችንም ላይ ምንድል የምንወደው የምንወደው የምናፈቅረው በምን ባመናችሁት ልክ በዛን ያልቅ እምነታችሁን ስታጡ በጣም ነው የሚደብረው ማለት ነው። ሲቀጥል በጣም የብሩክን እንትን በቃ ለምን እንዳይከፈው እንዳይደብረው ብላ ስሜቷን በውስጣ ይዛን የተናገረችው ማለት ለምን የሆነ ነገር ሆኗል። መጀመሪያ ነበረ ሳይሆን በፊት መጠንቀቅ ግን የሆነ ነገር የተፈጠረ ነገር ሆኗል ብላን ያስበ የተናገረችው ማለት ለምን በቃ ምንም አላለችም። እንትና በቃ አልደነገጠችም። ኦልሬዲ እስከሚነግራት ድረስ በጣም አዳምጧለች። ምንድን ነው የሆንከው ምናምን ሁነ ነው ምናምን በተቻለ አቁል ልትሰማ ሞክራለች። ገዛ ግን የድሮ በፊት በአጋጣሚ በስህተት ምክንያት ልጅ ወልቼ የነበር እና ዛሬ መጥታ ጥላው ሄደችን ያላት እና አላመነችም። በጣም አላመነችም ማለት ደንግጣለች ሆነ ግን አነጋገሩ ደግሞ እውነት መሰራት በጣም ነው የሚያሳምነው ማለት ነው። ትክክለኛ ንግግር ነው የተናገረው ማለት ነው እና እንዴት ጥላ ከልትሄድ ቻለች? እሷስ ልጁ ላይ ብቻ ነው ደብዳቤ ጽፋልኝ የሄደችው ምናምን ስትል፣ እንዴት አንተ እንደዚህ አይነት ስጠት እንዴት ልትሰራ ቻልክ ምናምን አለች። እና ግራ ገብቷታል። በቃ ብሩክን ባመነችው ልክን ያላገኘችው ማለት ነው እና በጣም ግራ ይገባት እና ኦልሬዲ መጀመሪያ እሱ ያን ቪዲዮ ሳይነግራ በፊት ቃል አስገብቷታል ጥላው እንደማትሄድ ምናምን ቃል ገብተሽልኛል ጥለሽኛ አትሄጂም ምናምን ብሏት፣ ቃል አስገቡታታል ሆኖም ቀረ። ሲቀጥል በጣም ደስ ይላል ሀሳቢነቷ። በቃ የሆነ ነገር ሆኖ ተፈጥሯል ነው የልጅ ክና፣ ጥያቄዋ በጣም ደስ ይላል። ይሁን የበሰለ ምን ያህል ሀሳቢ ሀሳቢ ነሽ። እኔ ያልኩት ማለት የልጅ ህናት፣ የትናት አሁን ለመጨነቅ ያለብን ስለ ልጁ ነው። ገባህ አይደለ? ሆነ ሆነ በቃ የተፈጠረ ነገር ሆኗል። እኔ አብሬ ካንተ ጉና አይደለም ለምን ግዴታ ብሩክ ልጅም ስላልለው ልጅም ስላለው በቃ ፍቅሩ አልቀነሰም ማለት ነው። ገባችሁ አይደለ? እኔ አለው አጠገብ፣ ሁሌም አጠገብ ነው ያለው። ነገር ግን ስለ ልጁ ነው አሁን ላይ ማሰብ የነበረብን። እናንተ ባጠፋችሁ ስህተት ልጅ መቀጣት የለበትም። እንደዛ ነው ብላ የተናገረችው ማለት ነው። ለምን እናቱ ጥላዋለች። እናቱ እኔ እናት ብሆን እናት ትሆኛለች ሲለኝ እናትነት ችግር የለውም እናቱ ግን ነገ ብትመጣስ ብላ ጠየቀችው ማለት ነው። በጣም ደስ የሚል ጥያቄ ነው የጠየቀችው ማለት ነው። ለምን እናቱ ነገ ትመጣት ሊሆን ይችላል። ልጅ ብላ ፈልጋ ልትመጣ ሊሆን ይችላል። እና በዚህ በዚህ ያን ነገር ማስተካከል ያለብን። አሁን ስለ ልጁ ነው መጨነቅ ያለብን። ልጁ ምንም አይነት ጥፋት ያጠፋው ነገር የለም። ያጠፋችሁት እናንተ ሁለታችሁ ነው። በአንድ ቀን ስህተት ብላችሁ ተፈጠረ ምናምናች ያዝናና ነገር ደግሞ እንዴት ተያቢ እንዴት ስህተት ትሰራለ ካለች ወንድ ልጅ አደል እንዲያ የሚሻይ ግን ያውስ ወረዲ ይሄን ለማስተማር ብሎ ነው እና ከአንቺን የሚወለደው አራት ልጅ እንዴ ከአንቺ ውጭ ማኛ ራሱ አንለቀው ማለት ነው። እና እንዴት ይሄ ስህተት ሊፈጠር ቻለ? እንዴት ሊፈጠር ቻለ ማለት በቃ ተፈጠረ። ታናቅበል ይችል ልጅም አደለክም ትለዋል። ትከራክ ግን በጣም በጣም ነው የተናደደችው። ግን በውስጧ ለምን አሳዘና በቃ ንግግሩ በጣም ፈርቷታል ማለት ነው። ባይዘው በጣም ፈርቷት ነው የተናገረው ማለት ነው። እና ኦልሬዲ ፕራንክ ስለሆነ ነው እንጂ አሁን እንደዚህ ምናምን አይነግሩም። ብዙ ጊዜ ወንዶች ይደብቃሉ። ይሄ የሚደብቁበት ምክንያት ደግሞ ያን ሰው ከማክበር የተነሳ ነው። ገባችኋል? ከማክበር የተነሳ ነው። ግን አሁን ጀስ ይሄ ፕራንክ ላይ ፊልም ላይ የምናየውን ነገር ነው የተናወነው። ብዙ ጊዜ ሰዎች ልጅ ጥለው ሲሄዱ ያ ያለፈ ታሪክ ነው። ገባችኋል? ያ ያለፈ ታሪክ ነው። ይሄ ግን አሁን ሀይሚ ምንድን ነው ስለ ወደፊት ከሷ በፊት ለሆነው ነገር አይመለከታትም። ገባችሁ አይደለ? ነገር ግን ባይደብቃት እንትን ቢላት ደስ ይላት ነበር፣ ቢነግራት ለምን ያው ጓ